እኚህ ሰዎች ዛሬ የሚያስቡት ዲፋክቶ ስለመስረት ነው። አክቹአሊ ከጦርነቱ በመስረት በፊትም ምርጫ ከማድረጋቸው በላይ ትግራይ ልክ እንደ ዲፋክቶ ስቴት ነበር የሚያስቧት። እንግዲህ በገዛ አፋቸው ነው ይህንን ሁሉ ጉድ ያጋለጡት፣ በገዛ አንደበታቸው ነው ይሄንን ሁሉ ጉድ ያጋለጡት። 8 ቢሊዮን ወስደ ለ274 ሺህ ምናምን ትበትናል፣ ሀገር ልትወጋበት። ቲፒኤልኤፍን የሚደግፍ ሰው፣ ከቲፒኤልኤፍ ጋር የሚቆም ሰው፣ ቲፒኤልኤፍን የሚያበረታታ ሰው በምንም መስፈርት፣ በምንም መለኪያ፣ በምንም አይነት ሁኔታ አብይን የመተቸትም የመቃወምም የማጣጣልም ሞራል ሊኖረው አይችልም። ሻዕቢያም እዚህ ጦርነት ይገባል ማለት ነው፣ ከነዚህ ጋር ተባብሮ ማለት ነው። ይሄን ማፍረስ ማለት የፕሪቶሪያ ስምነትም ማፍረስ ነው። በቃ እንድምታውሱ ነው ፕሪቶሪያ ፈርሷል። ፕሪቶሪያ የፈረሰው መቼ ነው? ማህተብ ለመውሰድ ሲሞክሩ በጠቅላይ ሚኒስትሩ ትዕዛዝ በጠቅላይ ሚኒስትሩ ፊርማ የተሾመን ሰው ማህተብ ለመንጠቅ የራሳቸውን ሰው ለመውሰድ ሲሞክሩ በየእንትኑ የሆነ ነገር ሲያደርጉ ነው የሻዕቢያ ሞቢላይዜሽን በትግራይ ላይ ያነጣጠረ አይደለም። ሲጀምር በዚህ በኢትዮጵያ መንግስት በአጠቃላይ ያነጣጠረ ነው ሞቢላይዜሽን። የቀድሞ የትግራይ ክልል አስተዳዳሪ ማን ነው ዘምለው ህወሀት በሚያወጣው መግለጫ፣ ይህ ምን ማለት ነው? ጠቅላይ ሚኒስትሩ ያላነሱትን ሰው ቀድመው እነሱ አንስተውታል ማለት ነው። ይህ እናደረጉ ማለት ምን ማለት ነው? የፕሪቶሪያውን ስምምነት ራሳቸው ጥሰውታል ማለት ነው። የፕሪቶሪያ ስምምነትን ቀድመው ከጣሱ ደግሞ የፕሪቶሪያ ስምምነት መጣስ የሚያመጣውን ኮንሲኩዌንስ በሙሉ ይሸከማሉ ማለት ነው። የጦር አበጋዞችና ካድሬዎች የተወሰኑ ካድሬዎች ያ ቡድን የነ ደብረጽን ያደረገው መፈንቅለ መንግስት ነው ይሄ ከኔ በሌፍ ጋር ለመዋጋት በጣም ብዙ ምክንያት አለ። እኝን ሰዎች ከማሽሞን መሆን ቀላሉ መንገድ እኮ እሱ፣ ግን ከባዱን የሰላም መንገድ መርጧል። ከባዱን ሻይነት መርጧል። ከባዱን መፍትሄውን በጠረጴዛ ዙሪያ ለማምጣት የሚደረግን ጥረት መርጧል። ሻዕቢያ በዚህ ጦርነቱ ከተሳተፈ አይደለም አራት ኪሎ ሊዝ አስመራን የሚያጣበት እድል በጣም ሰፊ ነው። ሰላም ጤና ይስጥልኝ። ውድ የዮሐንስ ኮርነር ቤተሰቦች እንዴት ናችሁ? እንዴት አላችሁ? አላችሁ ወይ? አለሁ፣ አለሁ እኔ። ዛሬም ዳግም ተመልሰን መጥተናል። ዮሐንስ ኮርነርን ላይክሼር ሰብስክራይብ ማድረጋችሁን እንዳትዘነጉ። አሁንም ላይክ ሼር ሰብስክራይብ ይደረግ። በተለይ በስፋት ተደራሽነታችን ሲሰፋ ሌሎች ጠንከር ጠንከር ያሉ ጉዳዮች እንድናነሳ፣ እስካሁን እያደረግናቸው ያሉትን እንቅስቃሴዎች በተሻለና በተደራጀ መልኩ እንድናካሄድ፣ ዜናዎችን፣ ሌሎች ሴግመንቶችን እንድንጀምር በጣም በርካታ እቅዶች ነው ያሉኝና በቁጥር በርከት ብለን የተሻለ ጥንካሬ ጠንካራ ሚዲያ ለማቋቋም ላይክ ሼር ሰብስክራይብ መደረጉ በጣም አሪፍ ነው። በተለይ በቋሚነት ይህንን ሚዲያ ይዘን ጠንከር ያለ ስራ እንድንሰራ በቅድሚያ ላይክ ሼር ሰብስክራይብ መደረጉን አግዙንና ሌሎቹ ግዛዎች ደግሞ አብረን የምናነሳቸው ነው የሚሆነው። ግን እስከዛ ዮሐንስ ኮርነርን ላይክ ሼር ሰብስክራይብ ይደረግ። እስካሁን ባለው በጣም አሪፍ ኢትዮጵያ ድጋፍ ከእናንተ እያገኘው ነው። እጅግ አድርጌ አመሰግናቸዋለሁ። ስለሁሉም ፈጣሪ የተመሰገነ ይሁን። እንግዲህ ዛሬም የተወሰኑ ጉዳዮችን አነሳለሁ፣ የተወሰኑ ጉዳዮችን አነሳለሁ። መፈንቅለ መንግስት የጠቅላይ ሚኒስትሩ ከባድ ውሳኔና እጅግ ድብቁ ምስጢር በስተ መጨረሻ ወጥቷል። የትግራይ ፖለቲካ አሁንም የኢትዮጵያ ፖለቲካ ትኩሳትና ህመም መነሻ እንደሆነ ቀጥሏል። የቀጠናው ፖለቲካ ትርምስምሱ ደርቷል። ኢሳያስ አፈወርቄ በቲፒኤልኤፍ አዛውንት አንጃዎች መሀል አጮልቆ ፋኖ በሚባል በህይወት መኖሩ እንኳን በሚያጠራጥር በሰዎች አጀንዳ በሚጋለብ ሽምቅ ዱርዬ ላይ ተንጠልጥሎ የኢትዮጵያን ፖለቲካ ለመተራመስና ወደ አራት ኪሎ ለመግባት መንደርደር እንደያዘ ፍላጎቱም እሱ እንደሆነ አንድ ጉምቱ የህወሓት መስራች የነበሩ ሰው ምስጢሩን አጋልጦታል። እሱንም እንመለከተዋለን። ጦሙን እንደማያድረው የምስራቅ አፍሪካ ፖለቲካ መታመሱን ቀጥሏል። የሶማሊያ ጉዳዩ እንዲሁ እያነጋገረ ነው። በተለይ ትላንትና ሀሰን ሼህ መሐመድ ወደ አንድ ግዛት ሄደው ከወታደሮቻቸው ጋር ለማፍጠር ሲንቀሳቀሱ ከባድ የሚባል ወታደራዊ ጥቃት ተሰንዝሮባቸው በተአምር መትረፋቸው ተሰምቷል። ኢትዮጵያን ወራለው ሲል የነበረው ሰውዬ ራሱን ከአደጋ እንኳን መከላከል የማይችል ኮንቬዎቹ ከጥቅም ውጭ የሆኑበት፣ እሱ ግን እንዴት እንደሆነ ባልታወቀ ሁኔታ የተረፈበት ሁኔታ ነው እየተፈጠረው ከዚህ በኋላ የኢትዮጵያ መከላከያ ሰራዊት ለአራት አየር ኃይል ለአራተኛ ጊዜ በአልሸባብ ላይ እርምጃ ወስዷል። በተለይ ቱርክና አሜሪካ ያሉበትን ትብብር ውስጥ በቱርክ በአሜሪካ ጥምር ዘመቻ የተደረገ ባለበት በዚህ ጊዜ ነው። የኢትዮጵያ መከላከያ ሰራዊትም ወደ ሶማሊያ ለአራተኛ ጊዜ አየር ኃይሉን ቀስቅሶ የይልማ መርዳሳ ግዙፍ ንስራዎች በአልሸባብ ላይ የማያዳግም እጅግ ከባድ የተባለ እርምጃን ወስደው እየተመለሱት ማለት ነው። እንግዲህ የምስራቅ አፍሪካ ፖለቲካ ትርምስምስምስምስ ይላል። በዚህ ትርምስምስ የምስራቅ አፍሪካ ፖለቲካ ውስጥ ኢትዮጵያ የምትባል ግዙፍ ሀገር ያለ ባህር በር ተቆልፋ ቁጭ ብላለች። ከዛ አብይ አሕመድ የሚባል የትዝታ ወልዴ የህልብ ልጅ ከበሻሻ ወደ አራት ኪሎ ሰተት ብሎ ገባ። አሁን እንደማወራው መንገዱ ተራራ ቀላል አልነበርም። ቤተ መንግስት በገባ ማግስት ዘንባባውን ይዞ ወደ አስመራ ቀና እርቅ ፈጽመ ከዛም አሰብን ማሸት ጀመርን። አፍንጫችን የምጽዋን ጠረን ዳግም አነፈንፈ። ነገሮች በጥሩ ሁኔታ እየሄዱ ባለበት ሰዓት ቲፒኤልኤፍ የሚባል በሽተኛ ድርጅት ቀውስ ፈጠረ። ከቀውሱ ማግስት የፕሪቶሪያ ስምምነት ተፈረመ። ከፕሪቶሪያው ስምምነት ማግስት ማደግና መብላት የማይፈልገው ሰውዬ ጀርባውን ለኢትዮጵያ ሰጠ። ለዚህ በጣም በርካታ ገፊ ምክንያቶች አሉ። እሱን የምንመለከተው ይሆናል። ዳሩ ግን ይህ ሁሉ እየተፈጠረ እያለ በዚህ ሁሉ ውጥንቅጥ ውስጥ ግን ኢትዮጵያ ወደብ ይባር ብር የሚል ጥያቄን አነሳችሁ። በዚህ ሁሉ ውጥንቅጥ ውስጥ ነው ያነሳችሁ። ግን ይህንን ጉዳይ ከማንሳታችን በፊት ጠንከር ወዳሉት ጉዳይንም ታዲያ እኔ እንዲችሁ መንደርደሪያውን ልንካው ልዳሰው ብዬ ነው። ገብሩ አስራት የቀድሞ የትግራይ ክልል ፕሬዚዳንትና የህወሓት መስራች ከአንድ አፍታ ሚዲያ ጋር ቆይታ አድርገዋል። የእርሳቸውን ቆይታ እንመለከተዋለን። በእርሳቸው ቆይታ በጣም በርካታ ጉዳዮች ተነስተዋል፣ እንመለከተዋለን። ጌታቸው ረዳ ግን አንድ ጉዳይን አንስቷል። ስምንት ቢሊዮን ብር ለትግራይ ታጣቂዎች አውጥቻለሁ ብሏል። ህወሓት ሁለት መቶ ሰባ አራት ሺህ ታጣቂዎች አሉት። እነዚህ ሁለት መቶ ሰባ አራት ሺህ ታጣቂዎች ምን ሊያደርግ እንዳስቀመጣቸው ምን ሊያደርግ ካምፕ እንዳስገባቸው ስናስብ ህውሓት ጭሩሱኑ የማይማር ጭሩሱኑ ማሰብ የማይችል ጭርሱኑ ያረጠ ማሰቢያው የመከነ ጃጃቲያም ድርጅት መሆኑን እንመለከታለን። ይህንን ስምንት ቢሊዮን ብር በ274 ሺህ ሰራዊት ስናከፋፍለው በነፍስ ወከፍ ለእያንዳንዳቸው 2433 ብር ይደርሳቸዋል። ትምህርት ቤቷ የወደሙባት ጤና ተቃውማቱ የወደሙባት መሰረተ ልማቱ የወደሙባት ትግራይ ክልል 8 ቢሊዮን ብር በጀት እየወሰደች ላልተገባ ታጣቂ ነበር የምትበት ነው። ህወሓቶች በዚህ መጠን ድንቆሩ ሰዎች ናቸው። 274 ሺህ ምን ሊያደርግልህ ነው? ሰዎቹ ጤነኞች አይደሉም የምንለው ሰዎቹ ዛሬም ማሌሊት ኪሳቸው የከተቱት ጌታቸው ረዳ ትናንት ያነሳው ይሄ ሞቅ ሲለን ትግራይ እንላለን ባይዘው ይሄ ቀልድ አይደለም። እኛ ሰዎች ዛሬ የሚያስቡት ዲፋክቶ ስለመስረት ነው። አክቹአሊ ከጦርነቱ መስረት በፊትም ምርጫ ከማድረጋቸው በላይ ትግራይ ልክ እንደ ዲፋክቶ ስቴት ነበር የሚያስቧት። አሁን ፋልሴቶ አደረጓት እንጂ ድሮ ታስታውሱ ከነበረ አይዶል ላይ እንትን ይባል ነበር አ የፋልሴቶ ድምፅ እኔ ለምንድ ድምጽ በፋልሴቶ እንትን ልትዩ ነበር ያሉ ነሰርጸ የዛሬ ነው ያርገው እና ይህን ሁሉ በጀት እኚ ጅቦች ትግራይ ውስጥ የተራበስንት ሰው እያለ ይህን ሁሉ እንትናቸውን እዛይዞ ሄዱ። የነሳማንታ ፓወርን ዱቄት እና የነሳማንታ ፓወርን ዘይት ከምሰበስብ በዚህ በጀት ስንት ስራ ተሰራበትም ነበር። ጤነኞች አይደሉም ደግሞ ለትግራይ ሕዝብ እንታገላለን ይላሉ። እንግዲህ በገዛ አፋቸው ነው ይሄንን ሁሉ ጉድ ያጋለጡት። በገዛ አንደበታቸው ነው ይህንን ሁሉ ጉድ ያጋለጡት። 8 ቢሊዮን ወስደ ለ274000 ምናን ትበትናል፣ ሀገር ልትወጋበት፣ ወልቃየት ልትበላበት፣ ሰሊጥ ልትበላ አንተ ምታስባት ሀገረ ትግራይ አይነት መሰረት። ይሄ ራሱ እዛ ሲገረድ የነበረ ዛሬ ውሻ ሲያደርጉት እዚህ መጥቶ እየየ ላል ሁለት ስምንት ቢሊየን ትቀልዳለ። ጤነኛ አይደሉም ሰዎቹ ጤነኛ አይደሉም። ከዛ መጥቶ አብይን ይወቅሳሉ። ተው እንጂ ቲፒኤልኤፍን የሚደግፍ ሰው ከቲፒኤልኤፍ ጋር የሚቆም ሰው ቲፒኤልኤፍን የሚያበረታታ ሰው በምንም መስፈርት፣ በምንም መለኪያ፣ በምንም አይነት ሁኔታ አብይን የመተቸትም የመቃወምም የማጣጣልም ሞራል ሊኖረው አይችልም። ቲፒኤልኤፍን ልክ ስትደግፍ ነው ለድንቁርና ቲፒኤልኤፍን ልክ ስትደግፍ ነው ላለማወቀ ከቲፒኤልኤፍ ጋር መቆም ስትጀምር ነው ማሰብ ላለመቻለ በገዛ እጅ ዲፕሎማ አንሰተ አክሴፕት ዚስ ይህ የጌታቸው አሳብ ነው። ገብሩ አስራት ህወሓትን አመጣው ከወለዱ ሰዎች ውስጥ አንዱነው ውስጧን በደንብ ያውቁታል። በመጽሐፋቸውም በጣም በርካታ ጉዳዮችን ስለ ህወሓት አስነብበውናል። በተለይ በጣም በጣም በጣም በርካታ ጉድ እነ ገብሩ አስራትና ረጋሽ አዳነ የማንዘነጋቸው ሰዎች ናቸው። ከህወሓት መስራቶችም አንዱ ይ ሰው ከአንድ ሀፍታ ሚዲያ ጋር ቆይታ አድርገዋል። የህዋትን አሁናዊ እንቅስቃሴ ሲዳስሱና ሲቃኙም ራሳቸውን ከተጠያቂነት ለማዳን ነው፣ ዳግም ወደ ትግራይ ጦርነት ውስጥ እንድትገባ ለማድረግ እየሞከሩ ያሉት ብሏል። በጣም ትክክል። እንዳይጠየቁ በመስጋት ስልጣን መቆጣጠር ይፈልጋሉ ይላሉ። ይሄ ትክክል ነው፣ ግን እኔ ደግሞ አንድ ነገር ጨምርበታለሁ። ስልጣን በሚገባ ያውቃሉ። ስልጣን ማለት ሁሉ ነገር መቆጣጠርና መያዝ፣ ስልጣን መያዝ ማለት በአገራችንና በዚህ አካባቢ ሪሶርስ ወይ ሀብትን መቆጣጠር ማለት ነው። ግን ደግሞ ይህንንም እንዳያስቡ የፌዴራሉ መንግስት ጌታቸው ረዳ እንደነገረን ወደ የምትፈልጉበት ሂዱ፣ የምትፈልጉትን አድርጉ ያለን በቻለው አቅም ሰላም ለማጽናት እየሰራ ነው። በተቻለው አቅም ነገሮችን መሬት ለማስያዝ በጣም እየተጋ ነው። እነሱ ዛሬም ምን ያለበት ምን አይችልም አሉ። አለመተማመን ላይ የተመሰረተ ፖለቲካን እየተጫወቱ ነው። ሻዕቢያን አምነው ለሻዕቢያ ተገረደው በነዳይት ግብረ እግዚአብሔር ድለላ በነ መንጆሪኑ አመቻማችነት በነ ምግበይ እንትንነት የሻቢያን እንትን ተማምነው ከጠያቂነት ለማምለጥ ይታትራሉ። አብይንን ጥለዋለን የሚሉት እኮ በሻቢያን ነገር አስደረገ ነው። ዛሬ ከሻቢያ ጋር እየሰሩ ነው። ማቶ ዊ ሎጂካሊ እማይሰራ ባለፈው እንዳልኳችሁ የሚምታታ አክቹዋሊ ሻዕቢያ እንዴት ነው የሆነ ነገሮችን ማድረግ ኢትዮጵያ ላንድ ሎክድ ማድረግ የቀልለው የሚለውን ነገር ካነሳን የዛን ጊዜ ልጆቹን ኢትዮጵያን እንዲመሩ ማድረጉ ነው የጠቀሙ። አክሴፕተስ እንደ ቀድሞ የትግራይ ክልል ፕሬዚዳንት እና የህወሓት መስራች ገብሩ አስራት ገለጻ እና አገላለጽ ፕሪቶሪያ ፈርሷል። እውነታቸውን ሌሎችም ዓለም አቀፍ ድርጅቶችም መንግስታትም ያወቁት መንግስት ነው። ይሄን ማፍረስ ማለት የፕሪቶሪያ ስምምነትን ማፍረስ ነው። በቃ እንድምታውሱ ነው። ፕሪቶሪያ ፈርሷል። ፕሪቶሪያ የፈረሰው መቼ ነው? ማህተብ ለመውሰድ ሲሞክሩ በጠቅላይ ሚኒስትሩ ትእዛዝ፣ በጠቅላይ ሚኒስትሩ ፊርማ የተሾመን ሰው ማህተብ ለመንጠቅ የራሳቸው ሰው ለመውሰድ ሲሞክሩ፣ በየእንትኑ የሆነ ነገር ሲያደርጉ ነው። እኚህ ሰዎች በአጭር አማርኛ ትግራይ ውስጥ መፈንቅለ መንግስት አድርገዋል። ጌታቸው ማህተቡን እኔ ጋ ነው ቢለንም፣ እሱ ግን ሸራትን አዲስ ነው ያሉ፣ እንደ ወርሎርድስ የጦር አበጋዞችና ካድሬዎች፣ የተወሰኑ ካድሬዎች ያ ቡድን ደብረጽዮን ያደረገው መፈንቅለ መንግስት ነው፣ ይሄ ያደረገው። ትግራይ ውስጥ መንቀሳቀስ አይችልም እራሱ ነው። መንገድ ላይ አግተውኝ ይዘውኝ፣ ከዛ መስታወቴን ዝቅ አድርጌ አምልጬ ወጥቼ ሄጄ ተንጠልጥዬ ተዘቅዝቄ ምናልም ይለን። አሁን ካለው ሁኔታ አብረን እንቆም ይገባል። ሰላምን እየጠየቀ ስለሆነ ለትግራይ ነባራዊ ሁኔታ ምናምናም፣ ግን ያለው ሁኔታ ያነሳው አንድ ነጥብ አለ እኔ ፋኖን መጠባበቂያ ሊዝም ሻቢያን መጠባበቂያ ሊዝም ከፌዴራል መንግስት ጋር ብሬ ሰራለሁ ትናንት እንዳልኳችሁ ፌዴራል መንግስቱ በዚ ሰዓት ትግራይ ውስጥ ላሉ ሁሉም ፖለቲካ እንቅስቃሴ ለሚያደርጉ ህወሀትም ጊዜ አስተዳደርም በለው ማንም በለው አለቃቸው ነው ጌታቸው ረዳ ላይ መፈንቅለ መንግስት እንደተደረገ ከሚያስረግጡ ነገሮች መካከል አንዱ ምንድን ነው የቀድሞ ነው የሚሉት የቀድሞ የትግራይ ክልል አስተዳዳሪ ማን ነው ዛ ለው ህወሀት በሚያወጣው መግለጫ ይህ ምን ማለት ነው ጠቅላይ ሚኒስትሩ ያላነሱትን ሰው ቀድመው እነሱ አንስተውታል ማለት ነው። ይህ እናደረጉ ማለት ምን ማለት ነው? የፕሪቶሪያውን ስምምነት ራሳቸው ጥሰውታል ማለት ነው። የፕሪቶሪያ ስምምነትን ቀድመው ከጣሱ ደግሞ የፕሪቶሪያ ስምምነት መጣስ የሚያመጣውን ኮንሲኩዌንስ በሙሉ ይሸከማሉ ማለት ነው። አገኛችሁት አሳቡ። ከዚህ በኋላ ለሚመጡት ጉዳዮች በሙሉ ኃላፊነታቸውን ወስዳሉ። እስካሁን ባለው እንቅስቃሴዎች በሙሉ የፕሪቶሪያ ስምምነት ተጥሷል። የፌዴራሉ መንግስት የፕሪቶሪያ ስምምነትን ላለመጣስ እያለ የቻላቸውን ጉዳዮች ወዲ የጭሶ ጭሶ የነደደ እንደሆን ያመዶ ማፈሻ ገሉ ወዴት ይሆን ምናም ብሎ ያለ ከሆነ እኔ የለውበት ኋላ እኔ የለውበት እኔ የለውበት። አሁን ዲፒ በምታደርገው እንቅስቃሴ ንቅስቀሳ ገብሩ አስራትም ያነሱት ጉዳይ ሻዕቢያ አራት ኪሎ ለመምጣት ነው የሚያስበው። ተው እንጂ ሻዕቢያም እዚህ ጦርነት ይገባል ማለት ነው። ከነዚህ ጋር ተባብሮ ማለት ነው። አሁን መፈንቅለ መንግስት ካደረጉት ጋር ከሻዕቢያ ጋር ተባብረን ይሄን መንግስት የማዕከላዊ የኢትዮጵያን መንግስት በመቋቋም ጀስት ራሳችን ችለን እንሄዳለን የሚል ነገር ነው። እሱ ነው መነሻው። የሻዕቢያ ሞቢላይዜሽን ጀስት በትግራይ ላይ የነጣጠረ አይደለም ሲጀምር። በዚህ በኢትዮጵያ መንግስት በአጠቃላይ ያነጣጠረ ነው። ሞቢላይዜሽን አራት ኪሎ ትመጣለ፣ አራት ኪሎ ሻዕቢያ፣ አራት ኪሎ ይገባል። ተው የማይሆን ትክክል። ሻዕቢያ በዚህ ጦርነቱ ከተሳተፈ አይደለም አራት ኪሎ ሊዝ አስመራን የሚያጣበት እድል በጣም ሰፊ ነው፣ በጣም ሰፊ ነው። ደፍሮ እዛ ውስጥ አይገባም። አሁን ቲፒል የምታደርገው ነገር ነገሩ ውስብስብ ማድረግ ነው፣ ኢትዮጵያን የማጥፋት አሁን የአብይ አህመድ መንግስት በጣም በብልሃት እያደረገ ያለው ነገር የሚያስበረታት ነው። ምክንያቱም ላይ ሰዎች ገፋ ገፋ ገፋ ግጭቱ ታስገብተው ትግራይ ነው የጦር አውድማ ማድረግ ከዛ የሚመጣው ኃይል በጣም ብዙ ነው። እመነኝ፣ የሆነ ነገር ከተነሳ ሻዕቢያ ምላ ጥላት ያለች ነው የምትመጣው። አሁንም እያደረጉ ያሉት የፌዴራሉን መንግስት ሹመኛህን አንስተናል፣ መንግስት ነካክተናል፣ ምናም ብለውት መከላከያ ዘቡ ብለው ገብቶ ከዛ ሻዕቢያ መጥቶ ትግራይ ላይ የማያባራ ጦርነት መቀስቀስ ነው። እኛ ካልኖርና ትኑሩ ነው። ጦርነት ከተጀመረ ደግሞ ተዋናዩ እጅግ በርከት ያለ ነው። አቶ ገብሩ አስራት የትግራይ የህወሀት ካድሬዎች በየስብሰባው የሚያነሱትን ድብቅ ሚስጥር አንስተዋል። ለምሳሌ ሻዕቢያ ለልን ብቻችን አይደለንም እስከ ማለት መድረሳቸውንም ነው እያነሱት። ስለዚህ ይህን ጉዳይ በጣም በጥንካሬ መፈተሽ አለብን። የኢትዮጵያ መንግስት አሁን ላይ ምን ማድረግ አለበት፣ ምን መስራት አለበት የሚለውን ስንመለከት ከሰሞኑ በጌዲዮን ጢሞቴዎስ በኩል ሲያደርግ እንደነበረው አጥበቁ የዲፕሎማሲ ስራውን መስራት አለበት። በጣም አጥብቆ አስቀድሞ ዲፕሎማሲ ማህበረሰብ ስራውን መስራት አለበት። ምንም ሆነ ምንም ዲፕሎማሲ ማህበረሰብ ዲፕሎማሲ ተሰራም አልተሰራም፣ አክቹዋሊ እንደምታቁት ቢያዝ ነው። አብዛኛዎቹ ቲፒኤልኤ ፌጡት ልጃቸው ነች። የነሰማንተ ፓወር ካምፕ ቲፒኤልኤ የፌጡት ልጁ ናት። ዩስኤዲ አሁን እንትን ቢልማ ቢንጎታቁትም በዩስኤዲ ስም ይሸጥ የነበረ ኖገን በሚባል መኪና የመሳሪያ ንግዳቸውን ያጧጡፈው የነበረ ምናምን ሰዎች ቲፒልፍን ለምን እንደሚፈልጓት እናውቃለን። ትግራይ የሚገቡ የኤንጆ ድርጅቶች ለምን እንደሚገቡ እናውቃለን። ጦር ደስ ሲደሳ ለምን ደስ እንደሚላቸው፣ ቲፒልፍን ለምን እንደሚያበረታቱ እናውቃል። ያ ቢሆንም ግን ከእኛ ይቅር፣ መንግስት ዲፕሎማሲውን ጠንክሮ ይስራ። በባለፉት ጊዜያቶች የተመለከትናቸው የሚዲያ ዘመቻዎች አሉ፣ እነሱን አጠንክሮ መስራት አለበት። ሚዲያ ላይ አሁን ያለው ሚዲያ ሚዲያ አደለም፣ ሜዳ ነው። ዝም ብሎ ነው በረት ነው። ተውት። ስቴት ሚዲያው የሚመጣበትን ተቃውሞ መቃወም ይችላል እሱ ዘበት ነው። የትግራይ ህዝብ እንደ ህዝብ ቲፔሌ ፎነ ብላ እሱ ብቻ እንደተበደለ በጦርነቱ ኢንቬ እንደተደረገ ምናምን ለማሳመን ስትሞክር ሚዲያዎቹ እሱን እንትን የሚል ስራ አልሰሩም። እስከዛሬ ድረስ በጦርነቱ የተጎዱ ሌሎች ክልሎችም አሉ። እነሱንም መናገር ነበረባቸው፣ አልተናገሩት። ለትግራይ ህዝብ ይሄ ሁሉ በተለይ የደረሰበት በቲፒኤልኤፍ የፖለቲካ ኪሳራ መሆኑን መናገር ነበረባቸው። ቲፒኤልኤፍ ይሄ ሁሉ የፕሪቶሪያ ስምምነትን ሲጥስ እኛ ብቻ ሹኑሩ እያለን እያሽመነመነ መሆኑን የምናስቀምጥበት ምህዳር አያስፈልግም። እሱን ስጥ ያልፈናል። ኦልሬዲ እኮ ጥሶታል፣ አፍርሶታል፣ ጠብቀስቅሷል። አታል መዘዘም እንጂ ጠብቀስቅሷል። 274 ሺ ታጣቂ አስቀምጦ ዲዲአሩን እንትን ብሎ በዲዲአር በጀት ዶላር እየመነዘረ ስምንት ቢሊዮን ብር በጀት እየበላ እየኖረ ነው። ከዛስ ለጦርነቱ መቆስቀሻ የሚሆንለትን ምን እያስቀመጠ ነው? የተጎጂነት ስነልቦና ከሌላ የጀግንነት ስነልቦና ጋር አዳ ብሎ እየከተበ ነው። ቲፒኤልኤፍ የሚከትበው ክትባት ከባድ ክትባት ነው። እማይደን ክትባት መሻር ያለብን ይሄን ቁስል ነው። ማዳን ያለብን ይሄን ቁስል ነው። የትግራይ ወጣት ቀጣዩ ስራው ምንድን ነው መሆን ያለበት? ሰላሙን ማስጠበቅ አለበት። በታሪኩ አይቶት የማያውቀውን ሰልፍ ምናምን ምናምን ምናምን ያስመጣለት አብይ አህመድ የሾመው ጊዜያዊ ያስተዳደር ነው። ሰላሙን ማስጠበቅ አለበት። ከትግራይ ህዝብ በላይ በጦርነት እሳት የነደደ አመታት አልፈጅም እኮ ይቅር ብግት ነው። አሁን እንኳን እየተሸሸ አሁን እንኳን ባለሀብቱ እየወጣ አሁን እንኳን የመጣው አንፃራዊ ሰላም እየባከነ ባንኮች አለቃሽ እየቀሩ ያለበት ሁኔታ ነው ያለ ቲፒኤልኤፍ ለኢትዮጵያ መንግስት የኢትዮጵያ መንግስት ከቲፒኤልኤፍ ጋር መጣላትና መዋጋት ከፈለገ በቂ ምክንያት ሰጥቶታል። በቂ ኮዝ አለ። ችሎት ነው ይሄ ነው። ያብይ ከባድ ውሳኔ ለትግራይ ህዝብ ሲል ከባዱን መንገድ መርጧል። ለትግራይ ህዝብ ሲል በጣም ከባዱን ነው መንገድ ነው የመረጠው። ከቲፒኤልኤፍ ጋር ለመዋጋት በጣም ብዙ ምክንያት አለ። እኚህን ሰዎች ከማሽሞን መሆን ቀላሉ መንገድ እኮ እሱ ነው። ግን ከባዱን የሰላም መንገድ መርጧል። ከባዱን ሻይነት መርጧል። ከባዱን መፍትሄውን በጠረጴዛ ዙሪያ ለማምጣት ማምጣት የሚደረግን ጥረት መርጧል። ምክንያቱም የአብይ አህመድ መንግስት ያውቀዋል። ቲፒልፍን ማንኮታኮት እንደሚቻል ይታወቃል። በታጣቂ ብትዋጋ ለመሰባራት ሲሆ ቢኖራት ምንም አታመጣም። በ15 ቀን ነው አፈር ዱቄት በልታ ህዝባዊ ማበል ይዛ ተመልሳ ይመጣችው። እሱም ደግሞ በድልሽሚያ ሽሚያ ምናምን ከፋኖ ጋር ምናምን በተገባ ድል የተመዘገበ ነጥብ መጣ። እንኳን ዛሬ አይደለም፣ ይሄ ሁሉ ሰራዊት በየካምፑ ሰልጥኖ ይሄ ሁሉ ዘመናዊ ትጥቅ ኖሮ ይቅር ነው። ይህንን ምክንያት ወደ ጎን ገፍቶ ከባዱን መንገድ መርጧል። ስለዚህ ኢትዮጵያ ላይ መንገስ አርጋለች። አክሰብት አርጉ። እንደው ያሽሙ ነው እያድበሰበስ ነው። ለሀገር ሰላም መዝለቅ ለሰላም ምናምን ለፖለቲካ መረጋጋት ምናምን ሲባል የምናስቀምጣቸው ነጥቦች ይኖራሉ እንጂ ከባድ መንገድ ላይ ያሉት ምንጮች ከባባድ ሚስጥራቸው እየወጣ ነው። በግርግር ከባባድ ሚስጥራቸው እየወጣ ስለዚህ አሁንም ነቅቶ የትግራይ ህዝብ ነቅቶ መመልከት መቻል አለ መመርመር መቻል አለበት። የኔ መልእክት ነው ሁሌም። ግን ጉዳዮችን በደበት በአጽንኦት መመልከት አለብን። እኔ ግን እንግዲህ አሁንም ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረጋችሁ ቀጥል ባይ ነኝ። አሁንም ላይክ ሼር ሰብስክራይብ አድርጉት። አሁንም ላልተሰማ ላልሰማ አዳርሱ። ይህንን ጉዳይ እየተመላለስን እንቃኘዋለን። የአቶ ገብሩ አስራት ነው የአንድ ሀፍታ ቆይታ፣ ሄዳችሁ እንድትመለከቱት ኮዲዮ እጋብዛችኋሉ። አሪፍ ቆይታ፣ ጥሩ ግንዛቤ የምታገኙበት ነው ብዬ ነው የማስበው። ስለዚህ ይህንን ጉዳይ በደንብ እየተከታተል እንፈትሸዋለን። ዛሬ አነሷዋለሁ ብዬ ነበረውን የመሳይ መኮንን፣ የልደቱ አያሌው የሆን ጉዳይ ይህ ጉዳይ የተሻለ ስለሆነብኝ አላነሳሁትም። ነገ ደግሞ ሲመለስ ብዬ በእነሱ በኩል ልቄ ሁለቱን ኃይሎች ለመመልከት እሞክራለሁ። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል እንደማልቀይረው እጅግ ወርቅ የሆነ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ። ፈጣሪ ኢትዮጵያ እና ሕዝቦቿን አብዝተው ይባርክ። ቻው።